አነስተኛ ግብዓት በመጠቀም በቤት ውስጥ ይህን የመሰለ ምግብ እንዴት እንደምታዘጋጁ አሳያችኋለሁ? ቶሎ ከሚደርሱና ጣፋጭ ከምላቸው ፓስታዎች መካከልም አንዱ ነው። ይህን ቴላቴሊ ውጭ ላይ ብትመገቡት ስንት ልከፍሉበት እንደምትችሉም አስተያየት መጻፊያው ላይ ጻፉልን። የዛሬውን ቴላቴሊ ለማዘጋጀት ከምንጠቀማቸው ግብዓቶች መካከል ነጭ ሽንኩርት አንዱ ነው። አስቀድማችሁ ነጭ ሽንኩርቱን በረጃጅሙና በቀጭኑ ትከትፉታላችሁ። መሀል መሀል ላይ አረንጓዴ ወይም የበሰበሰ ካገኛችሁ ነጥላችሁ ማውጣት እንዳዘነጉ። የዛሬው ስልስ የመጣፈጡ ሚስጥር ነጭ ሽንኩርት ስለሆነ ባታሳንሱ እመክራችኋለሁ። እኔ ስድስት ፍሬ ነጭ ሽንኩርት የተጠቀምኩ ሲሆን ጠንከር ያለ ጣዕም የምትፈልጉ ከሆነ የነጭ ሽንኩርቱን መጠን ከፍ ማድረግ ይኖርባችኋል። ሁለተኛ የምንጠቀመው የግብዓት አይነት ደግሞ ሶስት ፍሬ ቲማቲም ሲሆን ቲማቲሙን ምስሉ ላይ በምትመለከቱት መሰረት ለሁለት ሰነጥቁና ግንዱን እየነጠላችሁ ታወጣላችሁ። ለዚህኛው ስልስ መጠቀም ያለባችሁ የቲማቲም አይነት በሚገባ በደንብ የበሰለ ቢሆን ይመረጣል። ጠንከር ያለና ጥሬ ቲማቲም የምትጠቀሙ ከሆነ ፋጭ የሆነ ስልስ ላታገኙ ትችላላችሁ። ከቲማቲሙ በተጨማሪ የበሶ ብላ ቅጠል እንጠቀማለን። ይህ እጄ ላይ የምትመለከቱት የበሶ ብላ ቅጠል የውጩ የበሶ ብላ ቅጠል ሲሆን ሱፐር ማርኬቶች ላይ የቤዝል ቅጠል ብላችሁ መግዛት ትችላላችሁ። ለዚህኛው የምግብ አይነት መጠቀም ያለባችሁም የውጩ መሆን አለበት። አሁን ግማሽ ኩባያ ቺዝ እናዘጋጃለን እኔ የተጠቀምኩት የፕሮቮሎኒ ቺዝ ሲሆን ነገር ግን እናንተ ሌሎች የቺዝ አይነቶችን መጠቀም ትችላላችሁ። ቺዙን በመፈቅፈቂያ ደቀቅ አርጋችሁ ትፈቀፍቁታላችሁ። ስትፈቀፍቁት የታሸገበት ላስቲክ አብሮ እንዳይፈቀፈቅ መጠንቀቅ ይኖርባችኋል። አሁን ደግሞ ከፓስታው ጋር የምናቀርበውን የማባያ ዳቦ እንጠብሳለን። ዳቦውን ጣፋጭ አድርጎ ለመጥበስ አንድ የሾርባ ማንኪያ የገበታ ቂቤ ታቀልጡና ላዩ ላይ የነጭ ሽንኩርት ዱቄት ትጨምሩና ዳቦውን ምስሉ ላይ በምትመለከቱት መሰረት ትጠብሱታላችሁ በአንድ በኩል ብቻ። ዳቦው ቂቤውን መጥጦ እንዳያስቀርባችሁ አስቀድማችሁ ዳቦውን እያገላበጣችሁ ቂቤውን ማስነካት ይኖርባችኋል። በአንድ በኩል ምስሉ ላይ በምትመለከቱት መሰረት ከተጠበሰላችሁ በኋላ ተገለብጡትና በተቃራኒ አቅጣጫ ትጠብሱታላችሁ። አሁን የማባያ የነጭ ሽንኩርት ዳቧችን ዝግጁ ሆኖልናል። የፓስታውን ስልስ ደግሞ እናዘጋጃለን። ምድጃችሁን በመካከለኛ ሙቀት ታግሉና ሶስት የሾርባ ማንኪያ ዘይት ትጨምራላችሁ። ዘይቱ ትንሽ ሞቅ ካለላችሁ በኋላ በቀጫጭኑ ከትፋችሁ ያዘጋጃችሁትን ነጭ ሽንኩርት ከላይ ትጨምራላችሁ። የተጠበሰ ነጭ ሽንኩርት የማትወዱ ከሆነ እዚህ ጋር አስቀድማችሁ ቲማቲሙን ማስገባት ይኖርባችኋል። ነጭ ሽንኩርቱ በከፊል መጠበስ ሲጀምር ሰንጥቃችሁና ግንዱን አውጥታችሁ ያዘጋጃችሁትን ቲማቲም ከላይ ታስገባላችሁ። ቲማቲሙን ከድናችሁ በመካከለኛ ሙቀት ለተወሰነ ደቂቃ ካበሰላችሁት በኋላ ማማስያ በመጠቀም ገልብጣችሁ ባልበሰለው በኩል የተወሰነ ታበስሉታላችሁ። ቲማቲሙ እስኪበስል ድረስ ቴላቴሊያችሁን ታዘጋጃላችሁ። አሁን ባለው ገበያ ሱፐርማርኬቶች ላይ የቴላቴሊ ዋጋ ሰማይ ስለጠቀሰ ቴላቴሊውን በቤት ውስጥ ማዘጋጀትን መርጠናል። እናንተም ቴላቴሊውን ልክ እንደኛ በቤት ውስጥ ማዘጋጀት ከፈለጋችሁ የቴላቴሊ ፓስታ አዘገጃጀት ሙሉ ገለጻ ገጻችን ላይ ቀርቧል። መፈለጊያው ላይ መለኛ ፓስታ ብላችሁ ስትፈልጉ በቀላሉ ታገኙታላችሁ። የጾም ማዘጋጀት የምትፈልጉ ከሆነ ውሃና ዱቄት መጠቀም ትችላላችሁ። የፍስጉን ለማዘጋጀት ደግሞ እንቁላልና ዱቄት መጠቀም ይኖርባችኋል። የፓስታ አዘጋጃጀት ቪዲዮ ላይ የዱቄትና የእንቁላል ምጣኔውን እንዴት ማቡካት እንዳለባችሁ፣ ካቦካችሁ በኋላ እንዴት መዳመጥ እንዳለባችሁና ያቦካችሁትን ሊጥ እንዴት የተለያየ ቅርጽ ማስያዝ እንዳለባችሁ ቪዲዮ ላይ ቀርቦላችኋል። ፓስታውን ለማዘጋጀት ጊዜውም ከሌላችሁ ደግሞ በተለያዩ የፓስታ አይነቶች ይህን ስልስ መሞከር ትችላላችሁ። ወደምንጠብሰው ቲማቲም ስንመለስ ለተወሰነ ደቂቃ በመካከለኛ ሙቀት ከጠበስ ነው በኋላ ልጣጩ ከፍሬው እየተለያየላችሁ ይመጣል። አሁን እያንዳንዱን ቲማቲም ወደ ነበረበት ትገለብጡታላችሁ። ቲማቲሞቹን ከገለበጣችሁ በኋላ ማማሲያችሁን ወይንም መደፍጠጫ በመጠቀም ትደፈጥጡታላችሁ። እዚህኛው የፓስታ ስልስ ላይ የቲማቲሙን ልጣጭ የማትፈልጉ ከሆነ እዚህ ጋር በመቆንጠጫ ነጥላችሁ መውጣት ትችላላችሁ። በተጨማሪ ለስለስ ያለ ስልስ እንዲሆንላችሁ ከፈለጋችሁ አቀዝቀዛችሁ በጭማቂ መፍጫ መፍጨት ትችላላችሁ። ቲማቲሙን በሚገባ ከደፈጠጣችሁ በኋላ የምትፈልጉትን ያህል ጨው ከላይ ታስገባላችሁ። ከጨው በተጨማሪ ስልሱ ቆንጆ ጣዕም እንዲኖረው አንድ የቡና ማንኪያ የሮዝመሪ ዱቄት ከላይ ታደርጋላችሁ። የሮዝመሪ ዱቄት በቀላሉ በቤት ውስጥ እንዴት እንደሚዘጋጅ መማር ከፈለጋችሁ እዚሁ ገጻችን ላይ ታገኙታላችሁ። ከሮዝመሪ ዱቄቱ በተጨማሪ የተለያዩ የማጣፈጫ ቅመሞችን እንዴት በቀላሉ በቤት ውስጥ ማዘጋጀት እንዳለባችሁ መማር ከፈለጋችሁ እነሱም በተለያየ አማራጭ ገጹ ላይ ቀርቦላችኋል። አሁን ቲማቲሙ ላይ ያዘጋጃችሁትን የቤዝል ቅጠል ከላይ ታደርጋላችሁ። ምስሉ ላይ እንደምትመለከቱት የቤዝል ቅጠሉን ያስቀመጥኩት ውሃ ውስጥ ነው። የቤዝል ቅጠል በባህሪው ንፋስ ሲነካው ቶሎ የመጠውለግና የመበላሸት ባህሪ ስላለው ለቀናት ሳይበላሽ እንዲቆይልኝ ምስሉ ላይ በምትመለከቱት መሰረት በየቀኑ ውሃውን እየቀየርኩ እንደዚህ አስቀምጠዋለሁ። እናንተም ሳይበላሽባችሁ ለቀናት እንዲቆይላችሁ ከፈለጋችሁ በዚህ መልኩ ማስቀመጥ ትችላላችሁ። አሁን ያዘጋጀነውን ቴላቴሊ እንቀቅላለን። ቴላቴሊውን ለመቀቀል ውሃ ዘለግ አርጋችሁት ጨምሩና ግማሽ የሾርባ ማንኪያ ጨው ታደርጋላችሁ። ውሃው ምስሉ ላይ በምትመለከቱት መሰረት ሲፈላላችሁ በቤት ውስጥ ያዘጋጃችሁትን ቴላቴሊ ከላይ ታስገባላችሁ። በቤት ውስጥ የምታዘጋጁት ቴላቴሊ ውጪ ላይ እንደምትገዙት አይነት ለመብሰል ረጅም ሰዓት አይፈጅበትም። ለሶስት ደቂቃ ያህል ከቀቀላችሁት በቂ ነው። ስትቀቅሉት ሊገነፍልባችሁ ስለሚችል መሐል መሃል ላይ መቆጣጠር እንዲሁም ቶሎ ቶሎ ማማሰል ይጠበቅባቸዋል። ቴላቴሊውን ለሶስት ደቂቃ ያህል ከቀቀላችሁት በኋላ በማጥለያ ታጠሉታላችሁ። የምታዘጋጁትን ስልስ ለማብዛትና ትንሽ ወፈር ለማድረግ ከፈለጋችሁ ደግሞ እዚህ ጋር አንድ ጭልፋ የፓስታ ውሃ ቀንሳችሁ ማስቀመጥ ይኖርባችኋል። ወደምናዘጋጀው ስልስ ስንመለስ ቲማቲሙ ውሃውን ጨርሶ ቆንጆ ሆኖ በስሎልናል። እዚህ ጋር እናንተም የቲማቲሙን ውሃ ማስጨረስ እንዳዘነጉ። አሁን ፈቅፍቃችሁ ያዘጋጃችሁትን ቺዝ ከላይ ትጨምራላችሁ። ቺዙን ከጨመራችሁ በኋላ የምድጃችሁን የሙቀት መጠን ዝቅተኛ ላይ ታደርጉና በሚገባ ትቀላቅሉታላችሁ። ቺዙን ከቀላቀላችሁት በኋላ ይህንን ይመስልላችኋል። አሁን ያዘጋጀነው ስልስ እንዲወፍርልንና ትንሽ በዛ እንዲልልን ከቀነስነው የፓስታ ውሃ ላይ የተወሰነ የፓስታ ውሃ እንጨምራለን። የፓስታ ውሃውን ጨምራችሁ በሚገባ ከቀላቀላችሁት በኋላ ምድጃችሁን ሙሉ ለሙሉ ታጠፉና ቀቅላችሁ ያዘጋጃችሁትን ቴላቴሊ ቴሊ ከላይ ትጨምራላችሁ። የጨመራችሁትን ቴላቴሊ ስትቀላቅሉ እንዳይሰባበርባችሁ ሰፋ ያለ ማንኪያ ወይም መቆንጠጫ በመጠቀም ቀስ እያላችሁ ትቀላቅላላችሁ። ልምዱ ካላችሁ ደግሞ እጃችሁን በመጠቀም እዛው መጥበሻውን እያገላበጣችሁ መቀላቀል ትችላላችሁ። ይህን የቴላቴሊ አይነት በየቤታችሁ ከሞከራችሁት የመለኛ የቴሌግራም ግሩፕ ላይ ፎቶ እንዲሁም ቪዲዮ እያነሳችሁ ላኩልን። የላካችሁት የምግብ አይነት ላይ ሐሳብ እንዲሁም ማስተያየት ካለን እንሰጥበታለን። ቴሌግራም ላይ መለኛ ግሩፕ በሚል መጠቀሚያ ስም ታገኙናላችሁ። እዚህ ግሩፕ ላይ መላክ ያለባችሁ የምግብ አይነት ከዚህ በፊት በመለኛ ገጽ ያሳየናችሁን የምግብ አይነት ብቻ መሆን አለበት። እኛ ያላሳየናችሁ የምግብ አይነት ላይ ሐሳብ እንዲሁም ማስተያየት መስጠት አንችልም። ቴላቴሊውም ምስሉ ላይ በምትመለከቱት መሰረት ከስልሱ ጋር ከቀላቀላችሁት በኋላ አሳምራችሁ ታቀርባላችሁ። አሳምራችሁ ለማቅረብ ሰፋ ያለ ጎድጓዳ ሳህን ካላችሁ ቴላቴሊውን ገልብጣችሁ ታዘጋጁና ከላይ የቤዝል ቅጠል ታስቀምጣላችሁ። እንደ ማባያ ደግሞ ቅድም ጠብሳችሁ ያዘጋጃችሁትን ዳቦ ከጎን ታቀርባላችሁ። ዳቦ እንዴት እንደሚጋገር መማር ከፈለጋችሁ እዚሁ ገጻችን ላይ ሰሞኑን ስላሳየናችሁ ገጹን መጎብኘት ትችላላችሁ። ያዘጋጃችሁት ዳቦ ከሌለ ብቻውንም ይህን ምግብ መቅረብ ትችላላችሁ። በስተመጨረሻ ሲታይ እንዲያምርና ቆንጆ ጣዕም እንዲኖረው ከላይ የተወሰነ ቺዝ ትነሰንሱበታላችሁ። ቴላቴሊን በቲማቲምና በቤዝል በቀላሉ በቤት ውስጥ በዚህ መልኩ ማዘጋጀት ትችላላችሁ። ሁላችሁም በየቤታችሁ ሞክራችሁት እንደምትወዱትም ተስፋ እናደርጋለን። በመለኛ ገጽ ቀጣይ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ ሁልጊዜ እንደተለመደው አስተያየት መጻፊያው ላይ ጻፉልን። ስለ ዛሬው ምግብ ተጨማሪ መረጃ ከፈለጋችሁ ደግሞ ርዕስ መጻፊያው ላይ በዝርዝር አስቀምጭላችኋለሁ የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።